እስቲ የተሰማንን ስሜት እንናገር ብለን ወተን የተሰማንን ስሜት ተናገር ትጅየም የተሰማትን ፍርዬም የተሰማትን እኔም የተሰማኝን ነው። ሌላ ነገር ምንም አልተናገርንም። ማርያም ግን ተሳደባችሁ ወገናችሁ አሉን። ታውቂያለሽ ፍርዬ መቼም እንደው እኔ አልነግርሽም። ለብሩኬ ያላትን ቦታ ለሀይሜ ያላትን ቦታ እነሱም ደግሞ ጠንቅቀው ያውቃሉ። እኔ ፍርዬም ባያውቃት ኖረው እውነት አዎ፣ እንደ ሌሎቻችሁ አሁን ሰደባ ሰደባ ሰደበች ሰደበችው እንደምትሉ ማለት ነው ልንገራችሁ። ሊገርመኝ ነበረ ግን ምንም ሳትናገር ምንም የተሳደበችው ነገር የለም። እኔንም በውስጥ ለምን ፍርዬ እንዲህ አንቺን ቤትሽን ከፍተሽ ከአንቺ እንዲህ አልጠብቅም። ቆይ አብዬ የተሰማንን ስሜት መናገር አንችልም? እስቲ ንገርኝ። ትጅም ያለችው ነገር የለም። እናት አባት እየተዘቀዘቀ ነው። ይብቃቹ የዛሬው ቪዲዮ ጥፋትሽ ይሄ ነው። በዛ ሰሞን እሱ ነበረ ወገቡ ይዞ ሲከራከር የነበረ ለሶሲ የዛን ጊዜ እኔ ተናግር ያለው ልክ አይደለም ብሩኬ። በቃ የዛሬው ለሶሲ መከራከር የለም። ዛሬ ደግሞ ሀይሚን ልክ አይደለሽም ነው ልናት። ሌላ ነገር አላጠፋንም፣ አልተሳደም፣ ፎቶ አልዘቀዘቅን። እናት አባት አንቺም እያየሽ ነው። የእሷን እናት አባት የእሱ እናት ቤተሰቦቹ ወንድሞቹ ሁሉ እየተዘቀዘቁ ነው። አይተሻል። ምን ባጠፉት ወንድሞቹ አሉበት ወንድሞቹ፣ የሉበትም በስራው። እንዴ ለምን እንዲሆን? እዚህ ጋ አንድ ቻንስ ስጠኝና ለቲጂ የሆነ ኩዌሽን እጠይቃለሁ። ቲጂ የራሳቸው ጉዳይ አልሽ፣ እነማን ናቸው? የራሳቸው ጉዳይ ለእነማን ቲጂ እያነሳች አይደለም። ቲጂ የራሳቸው ቆይ ስራ ላይ ናት። ቆይ ቆይ ቆይ ቲጂዬ ለአብዬ ታውራ እንደኔ እንድትቆይ፣ አብዬ ታውራ በእናንተ ነው እየጻፍኩላችሁ ነበረ። በቃ ይሄ ነገር እንደሚፈጥር ስላወኩኝ እየጻፍኩላችሁ ነበር። ማናችሁም ልሰሙኝ አልቻላችሁም። እኔ ደከመኝ። እመቤቴን ከአሁን ራሱ አዙሮኝ ወድቄ ነው የተኛሁት። እመቤቴን በጣም ደክሞኛል። ነገር ከመጀመሪያው ይሄን ነገር እንደሚፈጥር ስላወኩኝ ለቲጅም እየጻፍኩ ነበረ፣ ለአንቺም እየጻፍኩ ነበር ፍርዬ። ዝም በሉ እያሉኝ በቃ አሁንም ቀርሶት፣ በቃ ወደ እራሳችሁ ተመለሱ። ማንም ይበል ማንም ይበል በቃ ተው። ከማንም ጋር ተቀያይመን እኛ ከስንት ሰው ጋር ጣልተናል እሺ፣ ከስንት ሰው ጋር ተቀያይመናል። እቺ ከንቱ አለም ከንቱ ናት። በቃ የፈለጋቸውን ይስሩ የፈለጋቸውን ያርጉ። እንራቅ በቃ፣ ከሁሉ ጋር እንቀያየም። እኔ ከዚህ ወጥቼ ምን እንደሚገጥመኝ አላውቅም። በቃ አንቺም ካጠፋሽ ይቅርታ በይቅርታ እንፍታና እንዝጋ። በቃ እዚህ ጋር አናውራ ብዙ ነገር። ማርያምም እኔ ደክሞኛል። ሜቤቴም ይኸው አሁን ቅድም ቪዲዮ ካየው ጀምሮ ጥሩ ስሜት አልተሰማኝም። ለምን ለምን እንሰደደባለ እርስ በርሳችን፣ ችግርሽን እኔ አሁን ጥፋታቸው ስለነበረ ነው ዝም በሉ እያልኳቸው ሁላችሁም ስላችሁ የነበር እዚህ ጋር መግባት ስለማልችል ነበር ስላመመኝ። በቃ መቅዲ፣ አሁንም ቢሆን ደግሞ የሚነግርሽ ቤትሽ ላይ አታስ ወሬ እንዳይነት ነገር በቃ ታዩ። ብታወሬም እኮ አንቺ ጥሩ ሰራሽ አትባይም። ፍርየም ተናገርች የልቧል ጥሩ ሰራሽ አትባልም። ጅም እንደዛው እኔ ራሱ እያስታረቁኝ የሆነ ቀር አንቺ እህቴ ናት እያልሽ ሀይሜ ስትሰደቡ ስትዘቀዘቅ ዝማልሽ ነው የተባለ እኔ ግን እንደ ሴት ድር በየቤቱ እየዞርኩኝ ሳስጠፋ ነበር ቪዲዮ እያስታረኩ ነበር እስከ ዛሬ ድረስ ግን ደከመኝ አሁን አልቻልኩም እኔ እኔ እኔም እኮ በመኖሬ ብዙ የሚኖሩ ሰዎች አሉ እኔ ከሞትኩ ግን ማን አላቸው እና ወደ ራሳችን እንመለስ ማርያምን ለምን እንቀያየማለን እርስ በእርሳችን አሁን ፍርዬ ማን የዘቀዘቀሽ አንቺ ማን የሰደበሽ ማን ለመቅዲ በውስጥ የተናገረ በቃ አንቺ የተሰማሽ ንደህትነት እያተቀየምሽን ሰው አውሪ። በቃ እዚህ ጋ እኛ እርሰ በርሳችን እንደዚህ መወራረት አይጠበቅብንም። ማርያምን እኛ ብዙ ነገሮችን ያሳለፍን ሰዎች ነው። እንኳን ትንሽ ነገር መቻል የሚባል ነገር እኮ አለው አይተሽ እንዳላዩ ማለፍ። በቃ አውቃለሁ አንቺ ምን ያህል ቦታ እንዳለሽ ለሃይሚ ምን ያህል ቦታ እንዳለሽ ለብሩኬ ግን ደግሞ በቃ ሁሉን ነገር በወድሽ ያልሽ በቃ ሀላስ ምንም ነገር አትነጋገር እዚህ ጋር መቅድም እንደዛው እኔም ካስቀየምኳችሁ ምናልባት እኔም ስሜት ታውኝ ተናገሬ ከሆነ ይቅርታ። እኔም እኳ ያልኩት ይህ ነው ብዬ ከተሳደብን ይቅርታን እንጠይቃለን። የቱ ጋ ኑ ተሳደብን እኮ ነው ኛ ጠያቄያል እኔ እኮ ግራ ገባኝ። ይቅርታ እንላለን። የተሳደብ ነገር አሽቴ አምጡ ተናገሩ። ኑና ግቡና እና ተናገሩ፣ ይቅርታ እንላለን። አንኩ እኔ እኮ ችግር የለብኝ ማሚ እኔ እኮ ምንም መስሎ አይታየኝም። ታቀኛለሽ አደለ የሚያቀኝ ያቀኛል። እኔ ምንም መስሎ አይታየኝም ማሬ። ግን ብንሳደብ፣ እንደሌላው ነገር መጥፎ ብንናገር ችግር የለውም። ግን የራሴን አስቴት የመስጠት መብት አለኝ። ማንም ሰው እኔን የማዘዝ መብት የለውም ብዬ ነው። ገባሽ ወይም ደግሞ እነ መግዲ ጋር ሄደው ማሬ፣ ምን አንድ ሰው ሁላ ሰው አደለም። እሷም በውስጥ ሄደው ከሚጨበጭቆት እኔም ፍሬ ለምን እንደዚህ ያደረግሽ ማለት ይችላሉ። ኔ ኖርማሊ ገባሽ ይህናልንትንምል ሴት አድርለሁኝም ነገር ነገር ወደ ወዲ ከመማሰል ለምፍለፍ መቶኔና አያናግሩኝም ነው እንጂ አይ ዶን ከር እኔ መስሎ አይታየኝም። ገባሽ እና እኔ ገለበጡኝ አልገለበጡኝ ተሳደቡ አልተሳደቡ ምንም መስሎ እንደማይታየን ታውቂኛለሽ። አቢ ማለት ነው የሚያውቀኝ ስለሚያውቀኝ እኔ መስሎ አይታየኝም። ግን አንዳንድ ጊዜ እኔ ብቻ ነኝ ኦዲዬንስ እኔ ብቻ ነኝ የብሩክና የሀይሚ አድናቂ እኔ ብቻ ነኝ የብሩክና የሀይሚ ወዳጭ አትበሉ፣ ምክንያቱም እኛም ነን የማንናገረውን ልጆች ነን። እኔ አሁን ለምሳሌ ዛሬ ነው መጥቼ የተናገርኩት አይደል? እንደኔ ደግሞ ቡርክና ሀይሚን አትወዷቸው። እውነቱ ውስጥ ነግራቸው በጣም ነው የሚወዳቸው። በጣም ማለት ነው ጌታን በጣም ነው መሳሳላቸው። ማንም ሰው ቡርክን ተናገር አትናገሪ ቢለኝ አይገባም። ሀይሚንም እንደዛው ሲያጠፉ እናገራለሁ። ዛሬ ላይ የጀመርኩት ተናግሬ አላቅም። የሆነ ነገር እንኳን ሲያጠፉ ለአቢ አይደለም የምናገረው፣ አቢ ሀይሚ እኮ ልክ አይደለችም፣ አቢ ሀይሚ እኮ እዚህ ቦታ ላይ ማስተካከል አለባት ብሩክ እኮ ማስተካከል አለብን፣ ለምንድን ነው እንደዚህ ሆነው ብዬ፣ ለአንቺ ነው እንጂ የምናገረው። ለአንድ ሰው እንኳ ወጥቼ እኮ እኔ አልናገርም። ጌታ መግዲ ቤት እንኳን የሆነ እንዴት ነው የሚባለው? እሱ አንዳንድ ጊዜ አግቦ ነው የሚባለው። እንደዛ እንኳ ሳያወሩ መግድ የሚቆጣት እንዴ በውስጥ ስለ ብሩክና ስለ ሀይሚ ቤተሽ ውስጥ ጫታ ሶሪ ነው ምለው። ጌታ ለመጀመሪያ ዛሬም የተናገርኩት ሚሌት ቤት ውስጥ ማለት ነው። እንደ ሰው እንኳ ወጥቼ የምናገር አይነት ሴት አይደለሁኝም። አቤት አውቂኛለሽ፣ እዚህ ጋላችሁ ሴቶች ታውቁኛላችሁ። ጌታ ሰው ማስቀይም አይነት ሰው አይደለሁኝም። ግን ይህን ያህል ደግሞ ከዚህ የበለጠት ነገር ብናገር ኖሮ ወይ ቡዴፋላ ነው ያልኩትኝ እኔ ሰዎቻችን ትንት ነገር ተተናገርኩትን ግን እኔ ፍሪ ተናግራችሁ ነው አልተናገርም። ካጠፋን ምንም ችግር ይቅርታ እንላቸዋለን። መናገር ደግሞ መፍታችን ነው። ልጅቷ ደግሞ መፍት ሰታናለች፣ ፐርሚሽን ሰታናለች። ከምትሰድጉ ከምቀሩን ብላለች። ዛሬ በአፏ ሙሉ ሰምታችኋል። ስለዚህ እኛ ያጠፋ ነው ነገር የለም። ያጠፋችሁ አዎ አጥፍታለች፣ ቡርኬም አጥፍቷል። ዛሴን ሁለቱንም ነው ዛሬ የተናገር ነው የስ አጥፍታለች። ሩኬ ማትሴቱ እኮ ሁለቱን እኛ ሁለቱንም ወዳጅ ነ። ስለዚህ እባካችሁ ቤተሰቦች በሌላ ነገር በሌላ አንግል አትውሰዱት። እንደናንተ አስተሳሰብ ሳይሆን እኔ እንደ ሀሳቤ ፍሬ እንደ ሀሳብ እኔና ፍሬ አንድ ልብ ሊኖረን አይችልም። የኔ አስተሳሰብ ሌላ ነው፣ የእሱ አስተሳሰብ ሌላ ነው። ስለዚህ እኔ ደግሞ የመሰለኝ መናገር አልችልም። ስለዚህ ደግሞ የስራቸው ነው። አዎ ስራቸው ነው፣ ይስሩ። ካልሰሩ ኢትዮጵያ ውስጥ እንዴት ይኖራሉ? መብራት አለ፣ ጋዛ ጋዛል፣ የመኪና ቤንዚን መግዛት አለ፣ የቤት ክራይ አለ፣ ብዙ ወጪ አለባች። ካልሰራቸው መኖር አይችሉም። ግን ማዳም ልጆች እየታመሙ ነው፣ እየታመሙ ነው። እናት አባታቸው እየተዘቀዘ፣ እኛ እኮ አሁን ያዘነው ለእናት ለአባቶቻቸው ነው። እኔ እኮ እናትና አባቶች አደሉ፣ አባቴም ሊሆኑ ይችላሉ።